ምዕራፍ አርባ የአጼ ላሊበላ ዘመነ መንግሥት ከአንድ ሺ አንድ መቶ ሃምሳ ሰባት እስከ አንድ ሺ አንድ መቶ ዘጠና ሰባት ዓመተ ምሕረት ስለ አጼ ላሊበላ ታሪክ እንደ አንድ ምስክር ሆኖ የሚገኘው ገድሉ ነው። ገድሉ ለመድኃኔ ዓለም ቤተ ክርስቲያን በመሰጠቱም ገድለ ላሊበላ ዘቅዱስ መድኃኔ ዓለም ይባላል። ከዚህ በተጨማሪ በአሥራ አራተኛው መቶ ዓመተ ምረት በአጼ ዘረ ያዕቆብ ጊዜ በደንብ ተደራጅቶ የተጻፈው ታሪኩ የሚገኝ ሲሆን ይህንን ታሪከ ነገሥቱን መነሻ እያደረጉም በርካታ የውጭና የአገር ውስጥ ጸሐፍት ብዙ ጽፈዋል። በገርለ ላሊበላ ውስጥ ልደቱ፣ እድገቱ፣ በልደቱና በዕድገቱ መካከል የተደረገለት ታምራት፣ ወንድሙ ሐርቤ መንግሥቴን ይቀማኛል ብሎ እንዴት እንዳሳደደው፣ ከዚያ ተመልሶ ወደ ኢየሩሳሌም እንደሄደ፣ ከኢየሩሳሌም ተመልሶ ከወንድሙ ጋር እንደ ታረቀና እንደ እንዲሁም ሰፋ ያለ መንፈሳዊ ተአምራት በዘመኑ እንደተፈጸመ ታትቷል። ላሊበላ የተወለደው እዚያው ላስታ ሮሃ ነው። በተወለደበት ዕለት ብዙ ንቦች በዙሪያው ከበው ሲያነበንቡ እናቱ ስላየች ወደፊት ብዙ ሰራዊት የሚከተለው ታላቅ ሰው የሚሆን ነው ብላ በመገመት ስሙን ላሊበላ አለችው። ንብ ጸጋውን ገዢውን አወቀ ማለት ነው ይላሉ። ላሊ በላ ብሂል ንህብ አእመረ ጸጋው የሚለውን ግዝ ተከትለው ላሊበላ ተወልዶ ባደገ ጊዜ በዘመኑ የነበረው ንጉሥ ወንድሙ ቅዱስ አርቤ ዙፋን ይቀናቀነኛል በማለት ብዙ ጊዜ ያሳድደው ነበር። ሊያስገድለውም ይፈልግ ነበር። አንድ ቀን የላሊበላ እህት ከንጉሡ ከሌላኛው ወንድሟ ጋር ተመሳጥራ በመጠጥ ውስጥ መርዝ ጨምራ ልካለት እንደ ነበርና የቀመሰው ሌላ ሰው ሲሞት እርሱ ሳይሞት እንደ ቀረ ከዚያም ሸሽቶ ወደ ሐርቤ ከገባ በኋላ በወታደር ተይዞ እንደ መጣ በሃይማኖታዊ ሥርዓት ያገባትን መስቀል ክብሯ የተባለችውን ሚስቱን ከሰው ነጥቆ ነው ያገባት የሚል ከሳቸው ከሳሽ አስነስቶ ንጉሡ ብዙ ሰዓት እንዳስገረፈውና በድጋሚ ከሚስቱ ጋር ሸሽቶ ወደ በረሃ ሄደው እንደ ተቀመጡና ከዚያ በኋላ ተመልሰው ከንጉሡ ጋር ታርቀው መኖር እንደጀመሩ አምላክ ለንጉሥ አርቤ በራይ ተገልጦ መንግሥት እህል ለላሊበላ ልቀቅለት ብሎ እንደነገረውና ላሊበላ እንደ ነገሰም ተጽፏል። ላሊበላ መንግሥቱን ከወንድሙ ተቀብሎ የኢትዮጵያ ንጉሠ ነገሥት ተብሎ በአንድ ሺህ አንድ መቶ ሐምሳ ሰባት ዓመተ ምሕረት ሲነግስ ስመ መንግሥቱ ገብረ መስቀል ተባለ እናም በአክሱም ታሪክ ገናና እንደ ነበሩት እንደነ ኢዛና እንደነ ካሌብ ሁሉ በላስታ ወይም በዛጉዌ ዘመን ደግሞ ላሊበላ ገናና እንዲባል ያስቻለውን ሥራ ሠራ። ይህ በዘመነ መንግሥቱ የሠራው አስደናቂ የሆኑ ውቅር አብያተ ክርስቲያናት ናቸው። ይህንንም ሥራ በመንፈስ ቅዱስ እርዳታ እየተመራ እንዳከናወነው ይነገራል። በአጼ ላሊበላ ዘመን ሆነ ከእርሱ በፊትና በኋላ በነበሩ የዛጉ ነገስታት ዘመን የግብፅ ባለስልጣኖች ጣልቃ ገብነታቸው እየጎለበተ ሄዶ ነበር። ባለፉት ታሪኮች እንደ ተመለከት ነው፣ ሱልጣን ወይም ከሊፋ የሚባሉት በየጊዜው እየተከታተሉ ግብፅን የሚያስተዳድሩት የሙስሊም ባለስልጣናት በስልጣናቸው ስር የሚገኙትን የእስክንድሪያ ሊቃነ ጳጳሳት ግብር ክፈዱ፣ ያለኛ ፈቃድና ምርጫ ጳጳስ ወደ ኢትዮጵያ እንዳይሄድ፣ በመካከላችሁ የሃይማኖት የሹመት ክርክር ቢነሳ የእኛ ባለሥልጣኖች አብረው እየተቀመጡ ሁኔታውን እንዲመለከቱ ወዘተ በማለት ያስቸግሯቸው ነበርም። ሁኔታው እየከፋ ሲሄድ የክርስቲያኖች ጭቆና በመካከለኛው ምስራቅ በግብፅ ሲበረታ፣ ከዚህ ቀደም እንደሆነው ሁሉ በላሊበላም ጊዜ በሽሽት አገራቸውን፣ ንብረታቸውን እየጣሉ የሃይማኖት ወንድሞቻቸውን ፈልገው ለመጠጋት ወደ ኢትዮጵያ በርካታ ግብፃውያን የመጡ ሲሆን ያረፉትም የንጉሠ ነገሥቱን መቀመጫ በሆነው በላስታና በአካባቢው ነው። ላሊበላም ስደተኞችን ተቀብሎ ልዩ ልዩ ስፍራ እየሰጠ አስቀምጧቸዋል። በዚያ ዘመን ለሦስተኛ ጊዜ ሦስተኛው የመስቀል ጦርነት ተፋፍሞ ቀጥሎ ነበርና የአውሮፓ ተዋጊዎች የጀርመኑ ንጉሥ ፍሬዴሪክ ባርባሩሳ የእንግሊዝ ንጉሥ ሪቫር ኬር ደሊንዮን የፈረንሳዩ ንጉሥ ፊሊፕ አውጉስቲን ዋነኛ ተፋላሚዎች ነበሩ። የአረቡ ዓለም ንጉሥ ሱልጣን ሳላዲን የሚባለው እነዚህን ሁሉ በጀግንነት እየተዋጋ አሸንፎ የኢየሩሳሌምን ከተማ መልሶ በእጁ አደረጋት። የመስቀል ጦርነት ስምንት ጊዜ ያህል የተካሄደ ሲሆን ኢየሩሳሌም ስትለቀቅ መልሳ ስትያዝ ከ1096 እስከ 1300 እንደ ኤሮፓውያን አቆጣጠር ዘልቆ እንደነበር ይታወሳል። ስለዚህ በዚህ ጦርነት እየተበሳጩ በግብፅ ያሉ ባለሥልጣናት ጭቆና ሲያበዙ ብቸኛ መጠጊያ ኢትዮጵያ ነበረች። አጼ ላሊበላ ግን ወደዚህ ጦርነት ሳይገባ ከግብፅ ባለስልጣኖች ጋርም ሳይጋጭ ስደተኞችን መቀበልና ማስጠጋቱን ቀጠለ። ስደተኞችን ተቀብሎ ጥገኝነት በመስጠቱ አረቦች ለምን አስጠጋሃቸው፣ አሳልፈ ስጠን የሚል ተቃውሞም አላሰሙም። አንዳንድ የውጭ አገርና የአገር ውስጥ ጸሐፍት እነዚህን የግብፅና የኢየሩሳሌም እየተሰደዱ የመጡትን በሕንፃው ግንባታው ተሳታፊ እንደነበሩና ሰፊውን ሚና እንደተጫወቱም ጽፈዋል። ነገር ግን በተለይ በአገው ተወላጆች ዘንድ ጭንጫ እየፈለፈሉ አለት ድንጋይ እየጠረቡ ዋሻ መሰል መኖሪያ ቤት መስራት የታወቁበት ነበረ። በሰቆጣ የብልብላ ጊዮርጊስ ሥራ በትግራይ ምስራቃዊ ክፍል ደግሞ በሐውዜን ውቅሮ የሚገኘው ሥራ የላሊበላን አብያተ ክርስቲያናት ስራ ስለሚመስሉ ከግብጾች መምጣት በፊት በኢትዮጵያውያን ዘንድ የዋሻ የውስጥ ቤቶችንና አለትን ጠርቦና ፈልፍሎ አብያተ ክርስቲያናት ማነጽ፣ ገዳማትን መገደም የተለመዱ ነበሩ። በተጨማሪም የላሊበላን አይነት ውቅር አብያተ ክርስቲያናት በዓለም በየትኛውም አገር ተፈልጎ አልተገኘም። ከዚያ አንጻር በኢትዮጵያውያን ብቻ ነው የተሰሩት ብለው የሚከራከሩ አሉ። ምናልባት አመዛዝነን ወደ አንድ እውነታ እንድረስ ካልን ስደተኞቹ በማስዋብ ሥራ ሰፊ ድርሻ እንደነበራቸው ማመን ይኖርብናል። ምክንያቱም ቀደም ሲል የተሠሩ መሰል ሥራዎች በውበት የሌላቸውና አባጣ ጎርባጣ የነበሩ ናቸው። አጼ ላሊበላ በዘመኑ በዘመኑ የእድቅና የመንፈሳዊ ባሕርይ የተላበሰ ነበረ ነው የሚታወቀው። አስራ አንዱ ንቁር አብያተ ክርስቲያናት ክርስቲያናት የከማሰራቱ በፊት የእግዚአብሔር አብን ቤተ ክርስቲያን በጊሸን አምባ ሰርቷል። በተጨማሪም በሸዋ፣ በጎንደር፣ በላስታ ዙሪያ አንድ መቶ ሰማንያ አንድ የሚደርሱ መቅደሶችን አሰርቷል። ቀጥሎም ከግብፅ እየተሰደዱ ከመጡ ክርስቲያኖች መካከል ልዩ ልዩ የእጅ ሙያ ያላቸውን ገንቢዎችን፣ አናጺዎችን፣ ድንጋይ ጠራቢዎችን ከስደተኞቹ ውስጥ መኖራቸውን ሲሰማ ሲሰማ ራሱ አስጠርቶ እየጠየቀ እውቀታቸውን አረጋገጠ። በዚያው በላስታ ወይም ገዳመ ሮሃ በሚባለው ስፍራ ድንጋያማ የሆነ ቦታ አስመርምሮ አንዱን ትልቁን ቋጥኝ ውስጥ ውስጡን እያስፈለፈለ ልዩ ልዩ ክፍሎች፣ በር፣ መስኮቶች፣ ጣራ፣ ግድግዳ እያስወጣ በልዩ ልዩ ጌጥ እያሳመረ አሳነጸው። ከዋና ዋና ከተማዎች ከእስክንድሪያ፣ ከካይሮ ከጥንት ግብፃውያን ሲወራረስ የመጣውን የግሪክና የቆስጠንጢንያ ተደባልቆ ዘመናዊ የሆነውን ሥራ የለመዱትና በአጠቃላይ ከኢየሩሳሌምና ከግብፅ ለመጡ አምስት መቶ ልዩ ልዩ ሠራተኞች በግንባታው ጊዜ የበላይ አለቃ ሆኖ ከአጼ ላሊበላ ጋር በቅርበት እየተመካከረ ሥራውን ያሰራ የነበረው ሲዲ መስቀል የሚባለው የግብፅ ባለሙያ ሲሆን ሌሎች ኢትዮጵያዊ ባለሙያዎች ደግሞ በተመሳሳይ አባይተ ቡግና በሚባሉ የበላይ አለቃ እየተመሩ እንደሰሩትም ተጽፏል። ስራው ይሰራ በነበረበት ጊዜ አጼ ላሊበላ ተጨማሪ ሰው እንደሚያስፈልግ አወቀ። እናም ለግብፁ ሱልጣን ሌሎች የእጅ ጥበብ የሚያውቁና የጎደለውን ጥበባዊ የማስዋብ ሥራ የሚሰሩልኝ ባለሙያዎች ላክልኝም ብሎ ተልኮለታልም ይባላል። ልዩ ልዩ የቤተ መንግሥትና የቤተ ክህነት ሹማምንት ከላይ የተጠቀሱትን ባለሙያዎች ጋር ሆነው በጋራ ተሳትፎበታል። ይህን መሰሉን አገላለጽ የውጭ አገር ጸሐፊዎች ይወዱታል፣ ይመርጡታልም። እነሱን መሠረት ያደረጉ የአገር ውስጥ ጸሐፍትም አይክዱም እኛ በማስዋብ ሥራ መሳተፋቸውን መካድ አንችልም እናም ሥራው በብዙዎች ተሳትፎ ተከናውኖ ድፍን ሀያ ዓመት ፈሽቶ ሊጠናቀቅ ችሏል ዐሥራ አንዱ አብያተ ክርስቲያናትም ዝርዝር አንደኛ ቤተ ደናግል ሁለተኛ ቤተ ማርያም ቤተ መዳን ያለም ቤተ መስቀል ቤተ ጎሎጎታ ቤተ ቅዱስ ሚካኤል ቤተ ገብርኤል፣ ቤተ አባ ሊባኖስ፣ ቤተ መርቀሪዎስ፣ ቤተ አባ አማኑኤል፣ ቤተ ጊዮርጊስ በሚል የተሰየሙ ናቸው። ከእነዚህ ውስጥ እጅግ የተዋበውና በብዙዎች ዘንድ የሚደነቀው ቤተ መድኃኔ ዓለም ነው። ቤተ መድኃኔ ዓለም አስር ሜትር ወርድ ሰላሳ ስምንት ሜትር ስፋት አርባ ሶስት ሜትር ርዝመት አለው። ቤተ አባ ሊባኖስን ያሰራቸው የላሊበላ ባለቤት መስቀል ክብሯ ስትሆን ያሰራቸውም ለባለቤቷ ክብር ስትል ነው። በዚህ ምክንያት በሌሎቹ በአስሩ አብያተ ክርስቲያናት የየስያሜያቸውን የጻድቃኑን የመላእክቱ እንዲሁም የማርያምና የመዳን ያለም ምስል ሲታይ በቤተ አባ ሊባኖስ ግን መሃል ላይ የጻድቁ የአባ ሊባኖስ በቀኝ በኩልና በግራ በኩል ደግሞ አፄ ላሊበላና የመስቀል ክብሯ ምስል ነው የሚታየው። የእነዚህን አብያተ ክርስቲያናት ሥራ በተመለከተ በገርለ ላሊበላ ሰፋ ያለ አተታ የሰፈረ ሲሆን ጸሐፊው የሥራውን አስደናቂነት ለመግለጽ ቃል እንዳጠረው ላሊበላ ከአንድ ቋጥኝ ያሰራቸው እነዚህ ሕንፃዎች ንጉሥ ሰለሞን በጢሮስ ንጉሥ በኪራም እየተረዳ በኢየሩሳሌም ካሰራው ቤተ መቅደስ እንደሚበልጥ የላሊበላ ጥበብ ከሰለሞን የሚበልጥ መሆኑን ያትታል። አፄ ላሊበላ እነዚህን አብያተ ክርስቲያናት አሳንጾ በውስጣቸው አስጊጦ ተገቢውን መንፈሳዊ አገልግሎት እንዲሰጡ በማድረግ በዘመኑ የነበሩትን ብቻ ሳይሆን እኛንም የወደፊቱን ትውልድ ሊያኮራ የሚችል ታላቅ ሥራ ሠርቷል። በዚህም ከዛግዌ ነገሥታት ውስጥ ገናና ሊሆን ችሏል። በዘመኑ የተሠራው የሥራ ውጤትም ከዓለም አስደናቂ ቅርሶች አንዱ ነውና በ1978 ዓ ም በዩኔስኮ መዝገብ ሊሰፍር ችሏል። እነዚህን አስደናቂ ሕንፃዎች ቦታው ድረስ እየሄዱ የተመለከቱ የውጭ አገር የታሪክ መርማሪዎችና ጎብኚዎች ተደንቀዋል። ከተመለከቱት ውስጥም ይህን መሰል ከአንድ ቋጥኝ ተፈልፍሎ የተሠራ ሕንፃ በዓለም ላይ እንደሌለ ያረጋገጡ ብዙዎች ናቸው። ተጨማሪ ታሪክ ያካተቱ አስተያየቶችም ስለሚበረክቱም ከብዙ የጥቂቱን እንደሚከተለው እንመልከት። እናንት ኢትዮጵያውያን የኢየሩሳሌም ሰማያዊት መንግሥተ ሰማያት ባላገሮች ናችሁ። በእኔ እምነት ገነት ማለት ይቺ አገራችሁ ናት። ብዙ አገሮችን በጉብኝት አይቻለሁ። የግብፅ ፒራሚዶችን፣ የቫቲካን ቤተ አምለኮቶችን፣ የግሪክ ቤተ ጣዖቶችን፣ ምድረ እስራኤልን ወዘተ። ነገር ግን እንደ ላሊበላ ሕንፃዎች ያስደነቅኝ የለም። ዛሬ ዓለም በጥበብ ይምጠቅ፣ ጨረቃን ይጎብኝ፣ ህዋውን ይፈትሽ እንጂ የእናንተን አባቶች ሰማያዊ ጥበብ ሊደርስበት አልቻለም። በዚህ ልትመኩ ይገባቸዋል ቢል ግራሃም የተባለ አሜሪካዊ ተጓዥ ጸሐፊ። እጅግ በጣም አስደናቂና ከፍተኛ የጥበብ ችሎታ የሚታይበት እዙብ ድንቅ ስራ በመሆኑ የተሰማኝን አድናቆት ዘርዝሬ ብጽፍ የሚያምነኝ ስለማይኖር በጥቅሉ ለጉብኝትና የአይን ምስክር ለሚሰጡት ትቸዋለሁ። ፍራንሲስ አልቫሬዝ የተባለ አውሮፓዊ ከ1513 እስከ 1517 ዓ ም በኢትዮጵያ የቆየ ጄራልድ ሮልፍ ይባላል። የጀርመን ተወላጅ ነው። በኢትዮጵያና በአፍሪካ ከ1823 እስከ 1870 ዓ ም ቆይቶ በጻፈው መጽሐፍ ውስጥ የላሊበላን ታሪክ አካቷል። ይህ ሰው ወደ ላስታ አቅንቶ አብዱረህማን የተባለ አስተርጓሚውን ይዞ ከአብያተ ክርስቲያናቱ አለቆችና መምህሮች ጋር ተገናኝቶ ውጭውንም ውስጡንም በደንብ እያስረዱ እንዳስጎበኙት ይገልጻል። በሱ አስተያየት አስራ አንዱ ወይም አስሩ አንዱን መስቀል ክብሯ ስላሰራቸው ሁሉም አብያተ ክርስቲያናት ሲሰሩ ላሊበላ ከኢየሩሳሌም ያስመጣቸውን ሰባቱን የወይራ አጸድ ማየቱን ይገልጽና እነዚህን መሰል ሥራ በዓለም እንደሌለ ያረጋግጣል። አቺሊ ራፍሬድ የተባለ ደግሞ በኢትዮጵያ በምጽዋ የፈረንሳይ ቆንሲል የነበረ ሲሆን ስለ ሥራውና ስለ ሰሩት ሰዎች የሚገልጽ የብራና ጽሑፍ ያገኘ ነው። ይህ ሰው በ1882 በ1882 ዓ ም የላሊበላ በአንድ ድንጋይ የተሰሩ ሕንፃዎች በሚል ርዕስ ከህንፃው ጉብኝት በኋላ መጽሐፍ ጽፏል። እርሱም ሆነ ከእርሱ በፊት ስለ ላሊበላ የጻፉትን አይነት ተመሳሳይ ሐሳብ የሰፈረበት መጽሐፍ ከሁሉም በላይ ቤተ መድኃኔ ዓለም እንደሚያምር፣ አምስቱ በአንድ ቦታ፣ አራቱ በአንድ ቦታ፣ አንዱ በሌላ ቦታ ሆኖ ከአንድ ወጥ አለት በሦስት ተከፍለው መሰራታቸውን ይገልጻል። ሕንፃዎቹን ከመረመረ በኋላ ከቀሳውስቱና የብራና መጻሕፍት በግዕዝ፣ በአረብኛ፣ በግሪክ የተጻፈ ጽሑፍ ማግኘቱን፣ ይህንንም የጻፈው የሕንፃዎቹ ዋና ሰሪና አሰሪ የነበረው ሲዲ መስቀል የተባለ ግብፃዊ መሆኑን፣ ጽሑፉም የሚገልጸው በዋናነት አጼ ላሊበላ ለእነዚህ አብያተ ክርስቲያናት መነኮሳትና ቀሳውስት መተዳደሪያ እንዲሆን ርስትና ጉልት መስጠቱን የሚያስረዳ ነው። ገብርኤል ስሞን የተባለ መርማሪ ደግሞ በእነዚህ አብያተ ክርስቲያናት አጠገብ የሚያልፍ ከሌላ ወንዝ በቦይ ተስቦ የሚተላለፍ ውሃ አለ ይልና ስሙንም ዮርዳኖስ ብለው ሰይሞታል ይላል። ኢትዮጵያውያን እነዚህን አብያተ ክርስቲያናት የሠሩት በጥንታዊቷ የይሁዳ ከተማ በኢየሩሳሌም የሚገኙትን አስራ አንዱን ቤተ መቅደስ በአገራቸው እንዲገኙ ለማድረግ አስበው ነው እያለ ይቀጥላል። በዘመነ ዛጔ የኢትዮጵያ ስፋት እንደ ቀድሞ እንደ አክሱሞች አልነበረም። በኤርትራ ባሕር አጠገብ የሚገኙት ደሴቶች እነ ዳላክ፣ እነ ምጽዋ እንዲሁም በታችኛው ወደብ አቅራቢያ በአዳል አካባቢ የሚኖሩ ኢትዮጵያውያን ሁሉ በአረቦች እርዳታ እስልምናን ተቀብለው የየራሳቸውን ባላባት አንግሰው መኖር የጀመሩበት ጊዜ ሆኗል። ከላሊበላ በፊትና በኋላም አንዳንድ የኢትዮጵያ ነገሥታት ላሊበላን ጨምሮ ጦር እየላኩ ሊያስገብሯቸው ሞክረዋል። ሆኖም ፈጽሞ መጠቅለል አልቻሉም። አፄ ላሊበላ ደግሞ ከምጽዋ ጀምሮ እስከ ዘይላ የአዳልን አገር በሙሉ በግዛት ዘመኑ ጦር ልኮ ሊያስገብራቸው ችሏል። የላሊበላ ጦር አስገብሯቸው ከተመለሰ በኋላ ለጥቂት ዘመን ገብረው አብዛኛውን ጊዜ ግን በባላባቶቻቸው እየተመሩ የአረቦችን ኃይል ተደግፈው እንደ ገና ለየብቻቸው መኖራቸውን ቀጥለዋል። ስለዚህ በአፄ ላሊበላ ዘመን ሆነ በአባቶቹ ዘመን የተጣራ ግዛታቸው ትግራይ፣ ቤጌምድር፣ ጎንደር ወይም ጎጃም፣ ሰሜናዊት ሸዋ፣ እንዲሁም በእነዚህ አገሮች መካከል የሚገኘው የወሎ የእጁና የመሳሰሉ ነበሩ። ንጉሥ ላሊበላን በላስታ የሚኖሩት ያልናቸው ከግብፅ ተሰደው የመጡት ክርስቲያኖች፣ በግብፅ ያሉት የአረብ አስተዳዳሪዎች በፊት በእነሱ አሁን ደግሞ ግብፅ ውስጥ በቀሩ ክርስቲያኖችና ካህናቶች ላይ እስራትና ጭቆና እያደረሱ ነው በሚል ኢትዮጵያ ውስጥ ያሉት ስደተኞች እንዲህ የሚል ምክር እንደሰጡት ይነገራል። የግብፅ አረቦች የአባይን ውሃ ካላገኙ መኖር አይችሉምና የአባይን ውሃ ከመንገዱ አውጥተ ወደ በረሃ እንዲፈስ አድርግ። በዚህ ጊዜ አረቦቹ በውሃ ጥም የተነሣ አገራችን ግብፅ ለቀው ይሄዳሉ ብለው አመለከቱ። አጼ ላሊበላም የእነሱን ሐሳብ ለመፈጸም የአባይን ውሃ ከመንገዱ አስወጥቶ ወደ በረሃ እንዲፈስ ለማድረግ ወይም ከአሿ ጋር ለማገናኘት አስቦ ነበር። ነገር ግን አድካሚ ሥራ መሆኑን ተገንዝቦ በዚህ ምትክ ለአባይ ወንዝ የሚገብሩትን በርካታ ወንዞች እንዳይገብሩ አቅጣጫቸውን እየቀየሱ ወደ ሌላ ቦታ እንዲፈሱ የሚያደርግ ሥራ አስጀምሮ ነበር። ሆኖም ወደ ፍጻሜው ሊደርስ አልቻለም። እንደ ብዙዎቹ ግምትም ምናልባት ይህን ያላደረገው ከአረቦቹ ጋር ወደ ከረረ ጸብ ሊከተውና ኢትዮጵያንም ወደ አደጋ ላለማስገባት አስቦ እንደሆነ እንደ ሌሎቹ ግምት ደግሞ ይህ ሐሳብ ከመንፈሳዊነቱ አንጻር ስላልተጣጣመለት እንደተወው ነው። በተረፈ ላሊበላ ገድሉ እንደሚለው አምላክን በመፍራት ስልጣኑን ወደ ሰለሞን ዘር መመለስ አለብህ የሚለው የካህናቱና የቀሳውስቱ ጭቅጭቅ ስለበረከተ በረከተ መንግስቱን ለሰለሞናዊው ዘር ሊመልስ አስቦ እንደ ነበር ነው። በመጨረሻም አፄ ላሊበላ ወደ ፍጻሜው ሲቃረብ የወንድሙን ልጅና ናኩቶ ለአብን አስጠርቶ ባረከው ይባላል። መንግሥቱንም ያወረሰው ለናኩ ቶኮ ላብ ሲሆን ላሊበላ ኢትዮጵያን ለአርባ ዓመታት አስተዳድሮ በዐሥራ አንድ ዘጠና ሰባት ዓመተ ምሕረት ሰኔ አስራ ሁለት ቀን አርፏል። የሞተበትን ዕለት ለማሰብ በዘወትር ሰኔ ዐሥራ ሁለት ቀን የሚነበብለት ክፍል ስንክሳር በተባለው መጽሐፍ ውስጥ ይገኛል። አጽሙም ራሱ ባሰራው በቤተ ጎልጎታ አርፎ ይገኛል። የዛሬን የላሊበላን ታሪክ በዚሁ ጨረስን። ምዕራፍ አርባን ማለት ነው። ምዕራፍ አርባ አንድን እንቀጥላለን። የሥልጣን ሽግግር ከላስታ ወደ ሸዋ በአጼ ናኩቶ ለአብ ዘመነ መንግሥት ከአሥራ አንድ ዘጠና ሰባት እስከ አሥራ ሁለት ሰላሳ ሰባት ዓመተ ምህረት የሚለውን እንመለከታለን።